ይህ በአዲስ አበባ መውጫ በኮየፈቼ አካባቢ የሚገኝ የስንዴ ማሳ ነው። አካባቢው ለከተማ ቅርብ ቢሆንም አርሶአደሩ መሬቱን ሳይሸጥ በዘመናዊ መንገድ በማልማት አዲስ ታሪክ እየጻፈ ነው። አርሶአደሮች ከመንግስት በሚያገኙት የትራክተር የምርጥ ዘር እና የቴክኖሎጂ ድጋፍ የግብርና አቅማቸውን በማሳደግ የሀገሪቱን የምግብ ሉዓላዊነት ጉዞ ከመሬት ላይ እውን እያደረጉ ነው። ሁሉ አመት ይህን መሬት ይዘን ምንም ትርፍ የለውም ማለት ነው። እንደውም ለምግብ አመት አይደርስም። ገና ከገባ ሸምተው ነው ይበላው ሰው ማለት ነው። ይሄ ግን በጣም ትርፍ ትርፋማ ነው። አሁን ግን አንድ ፍሬ ወደ ሰባ ፍሬ ሰማንያ ፍሬ ትይዛለች ማለት ነው። ችኛው አንዱ ግንዱ ማለት ነው። በፊት ግን ወደ ሀያ አምስት ሀያ እንደዚህ ነው የምትይዘው ማለት ነው። በጣም ለውጥ አለው ማለት ነው። እሱን ወደ ገባ አቅርበን ሌላ ስራ መሰራት ይቻላል። በሬ ጋስቴ መቀነት መቀለፍ ይችላል። በጎች መግዛት ይችላል። የበፊቱ ግን አንድ በግ አይገዛም ማለት ነው። ከገባም ተመልሰው አይገባም ለውጡ ሄ ነው ማለት ነው። ከንዱራ ቆነ መላ አዳ ዋን ተፊ ቆነ ቆቴዎቲ እንሞ አርካፋኒት በፊት የምናመርተው ለቀለብ ብቻ ነበር። እሱም አንዳንዴ ያጥረን ነበር። አሁን ግን መሬታችንን አስተባብረን በኩታ ገጠም መስራት ከጀመርን ወዲህ ምርታችን እጥፍ ሆኗል። ለቤታችን ተርፎ ለገበያ እያቀረብን ነው። እርዳታ መጠበቅ ቀርቶ እኛ ለከተማው ሕዝብ መድረስ ጀምረናል። አርካ አፋንት ቱሬሰኒ ገራ ገባትሌን አከጥየስኑፊ የኮየፈቸዎቹ አርሶ አደሮች ታሪክ የነጠላ ክስተት አይደለም። እንደ ሀገር በተያያዘው ከተረጂነት የመውጣት ራዕይ ኢትዮጵያ በበጋ መስኖ ስንዴ፣ በአረንጓዴ አሻራና በሌማት ትሩፋት መርሃ ግብሮች ተጨባጭ ለውጥ እያስመዘገበች ነው። ዋናው ግብ የውጭ እጅን መጠበቅ ሳይሆን በራስ አቅም የተመረተ ምግብን ለዜጎች ማቅረብ ነው። አሁን ከቅርብ ጊዜ ወዲህ መንግሥት በተለይ በዝናብ ላይ የተንጠለጠለው ግብርና እንደማያዋጣ ዝናቡ ጥሩ በሚሆንበት ዘመን ጥሩ ምርት እናገኛለን። ዝናቡ ዘግይቶ የሚመጣ ወይ ደግሞ ቶሎ የሚወጣ ከሆነ ምርትም ምርታማነትም በከፍተኛ ደረጃ እንደሚጎዳያን በመረዳት መስኖ እንደ ዋነኛ የትኩረት አቅጣጫችን እንደሆነ እንደ ሀገር የሀገር ሉዓላዊነትን የምግብ ሉዓላዊነትን ለማሻሻል እንደ ዋነኛ መንገድ ተደርጎ ስለተወሰደ በሁሉም ቦታ ማምረት ተችሏል ማለት ነው። አሁንም ቢሆን ብዙ አቅም አለን። ያልተጠቀምንባቸው ትልልቅ ወንዞች አሉ። ያንን ትልቅ ኢንቨስትመንት በማድረግ ማስፋት ያስፈልጋል። የሀገርን ሉዓላዊነት እና ብሔራዊ ጥቅምን ለማስከበር እንደ ዋነኛ መውጫ መንገድ ነው ማለት ነው፣ መስኖ ላይ ማተኮር። ከግብርና ሚኒስቴር የተገኙ መረጃዎች የለውጡን ስፋት በግልጽ ያሳያሉ። በአሁኑ ወቅት የመስኖ ሽፋን በከፍተኛ ሁኔታ አድጓል። የግብዓት አቅርቦትና ስርጭት ካለፉት ዓመታት ጋር ሲነጻጸር እድገት አሳይቷል። ከቀረጥ ነጻ የገቡ የግብርና ማሽነሪዎች ስርጭትም በከፍተኛ ሁኔታ ጨምሯል። የተበጣጠሰውን መሬት በክላስተር በማልማት ምርታማነት ማነት እንዲያድግም ተደርጓል። በሌላ በኩል የስንዴ እርዳታና ግዢ ሙሉ በሙሉ በማቆም ሀገራዊ ወጪን ማዳን ተችሏል። ከኋላ የምታዩት ማሳ ስንዴን ከውጭ ከመጠበቅ ይልቅ በሀገር ውስጥ አቅም ወደ ማምረት የተደረገውን ታሪካዊ ሽግግር ያሳያል። በኢትዮጵያ የግብርና ታሪክ አዲስ ምዕራፍ መከፈቱንም ያበስራል። የምግብ ሉዓላዊነት ለሀገራዊ ክብርና ነጻነት መሰረት በመሆኑ በራስ አቅም ማምረት ምርጫ ሳይሆን ለኢትዮጵያ የሕልውና ጉዳይም ሆኗል። እናም እነዚህን አምስት ቁልፍ የለውጥ እርምጃዎች አጠናክሮ መቀጠል ከተቻለ ኢትዮጵያ ራሷን የምትመግብ ሀገር የምትባልበት ጊዜ እነሆ እዚህ ማሳ ላይ መጀመሩን በተጨባጭ መመልከት ይቻላል።